ጫማ ማድረግ ይቀርና ልጅቷን ልጅቷ ለምን ፈልገህ አታመጣም ምን ለማለት ታለ? ብታመጣ አይሻልም አየክ? አንተንም ወንድም ዓለም ነው የላካህ ማለት ነው? አዎ እሱ ነው አላ ዝም ብለህ ስራ እንደሰራ አይሻልም? አይሻልም ለምን አታመጣም? እነዚህ ታዩላ አንተን ጥለህ? አ እንደዚህ ነው እሱ የሚያደርገው።

ን ጨርሰሃል። ደግሞ ምን ላይ ደረስክ? አንተንም አዞህ ነው? አሁን ሰራሪ ሊመጣው እየፈለኳት ነው። ዜናም እያናገርኩኝ ነው። በየቦታውም ደግሞ ፎቶ አለ ጥፍ ህይወት ያጠፋ። ቀስ በል፣ ቁልፍ እየፈለግኩኝ ነው። እንዴእን ቀስ በል እንጂ እየሻለው ሞት ብሻለው

ማማዬ ማማዬ ሄደኔ፣ ማማዬ ማማዬ ሸጋሌሽ ማማዬ። ሄሎ ሄሎ ሄሎ፣ አቤት፣ ሰላም ነው? እንዴት ነው አለው። አወከኝ፣ አስታወስከኝ ማነ አይ፣ አሁንም ማን ያሰለኛለሽ። ሁለት ቀን ነበር ገደብህን እራሱ የሰጠው። እንዴት አደረክልኝ? እንዴት ያደረክልኝ? ሁለት ቀን ሁለት ቀን ወንድም አለም። አይ፣ እግርህ ብቻ ልገባኝ አንተ ምላስህም እንደበረሮ ይሮጣል። እኔ እኮ ሁለት ቀን ሰጥቻለሁ ብለኝ ስትሄድ ይዛኔ እየቀለድክ መስሎኝ ነበር። ማለቴ አንዳንዴ ድብድብ ብቻ አይደለም ይሄ ሰውዬ የሚያውቀው ቀልድ የሚያውቃል ብዬ ቀልጄ ብህ ነበር ይልኩ። ለካ አምርሃል በጣም። ሁለት ቀን ምናምን ትላለህ እንዴ? አማህል እንዴ ጤነኛ ሻሁን ቀዱስ ቀልድ ነው እህታለም። እንዴት እንዴት ተሆነ? እህታለም እህታለም አትበለኝ ስማ እኔማ እያዘንኩላት ነው። አንተ ወንድም ብቻ ስለሆንክ ለምታዝንላት ምን ይመስላል በእናታችሁ ጨበሬ፣ ሰማኸኝ የሆነ ነገር ልንገርህ እ ደሞኮ በጣም የምታስቀኝ ማለት ነው። ግብረገብነት በተሞላበት ማለት ነው። ስደውልም ስታናግር መጀመሪያ ምናምን ሰላም ነው ምናምን የሆነ ስብሰባ ላይ ያለ ሁላ ነው። ሚኒስተር የምታናግር ነው የሚመስለው። በስነ ስርዓት ነው የምታውራው ስታውራ፣ ስትገናኝ ነው እንጂ እንደዚህ የሆነ ደምህ የሚፈላው ነው። አይ እሺ፣ እችንማ ትደግማታለች ቃልህን አንተ ሺቲ ሰማዩ ለለ ሺቲ ብለብስ ይሻላል። እንትን ዳይፐር ታጠቅ፣ ገባ ዳይፐር፣ ተረዳኝ አይደለ? ዳይፐር ታጠቅ እንዴ፣ ሃያ ሆነህ አንተ። እንትን የግሩፕ ጥብ ነው፣ ጥብ ነው እንዴ። ስማ፣ ወንድ ወንድ መሸት ልጅ ነኝ። እሺ፣ ምን ይመስላል? በእናታ ድንብርብርህን ሳውጣው የዛኔ ቆይ፣ ታየኛለህ። ቶ አንተ ድንብርብር ነው ማለት ተጠብቀኝ፣ አንተ ብቻህን እና ከዛ በኋላ ብቻን ይመጣቀን ድንብርብር የትኛው እንደሆነ ታየዋለህ ማለት ነው። እኔ አንተ እኔ እህቴን ብቻ ልፈልግ አሁን ያንተ አይደለም ጉዳይ ስማ ከአንተ ጋር ስለተጣላው የሷን ነገር አቆማለሁ ማለት አይደለም ከአንተ ጋር እንጨርሳለን ጀምረህ እኳን እንደውም እንጨርሳለን እኔ የዛኔ እንኳን ስታርቅ ራሱ አገርህ ነው ብዬ እዚህ ሀገር ይመት አንተ አንተ ሰጠህ ቆይ እሺ እቺን ቃልህን ትደግመኛለህ ስማ እኔ አምኜበት በመጣ ማለት እኔ እኔን ጓደኞች አሉ ገባ ይዘህ ተጠብቀኝ እንግዲህ ነው ጓደኞች አይ ጓደኞችን ሁሉ ሰብሰበ ጠብቀኝ ምንድን ያልከው? ጓደኞችህን ሁሉ ሰብስበህ ጠብቀኝ አልኩህ። እኔ ለምንድን ነው የምሰበሰበው? አንተ ወንድ ከሆንክ ብቻ ነህ፣ መጣም እንደ ለምንድን ነው የምሰበሰበው? እኔ አሳይሃለሁ እዛ። ስማ ፀጉርህን ነው የምላጭ፣ ፀጉርህን፣ ፀጉርህን አየህ? ፀጉርህን እላጭልሃለሁ እሺ? እዛ ይሄ በበት በፋንዲያም ምናምን ያሳደግኸውን ፀጉርህን፣ ይሄ ነው ማለት ነው፣ እላጭልሃለሁ እሺ፣ ሰማኸኝ አይደለ? እበት እኔ። ስማ ስራተ ለኔ ስለሆነ ነው እንጂ ድንጋይ እራስ በየሰፊ ጠፉ አለ አቤት

ካሊቡ፣ የት ደረስክ? አረ፣ ቶሎ በል በናት፣ ቶሎ በል ቆሜ ያለሁ እዛ መንገድ ላይ ነው ያለሁት፣ መግቢያው ጋር። አረ፣ ያገኘሁን ለብሰህ ውጣ በናትህ፣ ና ውጣ፣ በናት አንድ አቀብዬ ሄሊድ። የእውነት እኔ ደክሞኛል በናት፣ ቡናም አልጠጣውም። አንድ አቀብዬ ሄሊድ፣ ቶሎ በል እንዴ። አማል ለዚህ ድረስ መጥቼ እንትን ትለኛለህ? ና፣ ቶሎ በል። ምን አይነት በእናታችሁ ፈረስ የሆነ ሰውዬ ነው። እዛ ዘለለብኝ እዚህ መቶ ሊዘል ይፈልጋል። ውርጋት። አቤት አንቺ በረሮ ጭራሽ ጆሮ ላይ ዘጋሽ እ ጭራሽ ብለህ ብለህ አንተ ጆሮ ላይ ዘጋህ። ስልኩን ጆሮ ላይ ዘጋውት አንተ ወንድ ኮንክ ብቻህን ከመጣህ ማለት ነው። ወንድ ኮንክ ጮታህን መታወቂያ ላይ አሳይተኸኝ ብቻህን ከመጣህ ጆሮ ላይ ስልኩን አይደለም ማለት ነው። ጆሮውን ዘጋላል። አንድ ነገር ልንገራ፣ አንድ ነገር ብቻ አዳምጠኝ። ወንድምዋ ምንድን ነው? በአካል መጥቼ አጠገብህ ቆሜ አይደለም አጠገብህ ሳልመውጣ መንፈስ ነው መሆነብህ። እንዲሁ ትፈራኛለህ፣ እንዲሁ ትጨነቃለህ። መንፈስ ነው መሆነብህ። ጭራሽ አይተኸኝ አይደለም እንደዚሁ ማለት ነው። እኔን አያድርገኝ እሱን ደውለህ አረ ምን ላድርግ እስክትለኝ ድረስ ምሳ ስላልበላኝ ነው እንጂ ወንድም፣ በደንብ ስቅ ነበረ። ምንድን ያልከው መንፈስ? አንድ ነገር ብቻ ልንገርህ። እኔ ደግሞ ሳቅ፣ በኋላ እንባህ ነው የሚመጣው። ሳቅ፣ ምን እየተካሄደ ነው እስክትል ድረስ ስማ። ግብረ ገብነት አለሀ አንተ። ስታውራ ሰምቻለሁ አይደለ እኔን ሰማኸኝ? መንፈስ ነው ምናምን የምሆንብን ያልከው የድሩ ድክመት እንጂ አንተ ሞታል። ቃሬዛ ገባ ሬሳህን ለሀያውን ተሰብስበው ሲመጡ ማለት ነው አንተን ሊቀብሩ ነው መምጣት የነበረባቸው። ሬሳ ካም በኋላ ደውለህ አስለፍስፍ። እባጭ ቃሌን አስታውስ። እባጭ ነው እባጭ ቃል ምናምን አስተዋል ቃል ምናምን ንግግሬን ብቻ አስመሰል። ስማ እስካሁንም ማለት ነው ለእሷ ክብር ስላለኝ ነው እንጂ ማለት ነው ሬቻህን ነው ማበላህ። ተረዳሃኝ አይደል? ወንድ አገረድ ቻው፣ እንዳትረሳ። ምን ይመስላል በል እ እንዳትረሳ አስታውሰኝ። ምንድን ነው ያለኝ? ቻው አሁንም ጆሮ ላይ እንዳልዘጋብህ ሰው እየጠበቁኝ ነው እንግዲህ ማቶ ማስታውሳ አስታውሳት፣ በለኝ በእናትህ። የመርሳት ችግር አለብህ እንዴ? በደንብ አስታውሳለሁ። ከሃ እስከ ማለት ነው፣ ፊደሎቹን ቆጥሬ እንደገና ደግመልሃለሁ። አንተ ብቻ ብቻህን ነህ። ቻው ጠብቀኝ፣ እሺ? ምን ይመስላል በእናታችሁ፣ ወንድ አገር ይታባቱን። የሚያስጠላው አስታውሰኝ አስታውሰኝ፣ ምናምን ይላል። አላወቀኝም

ሰላም። ምንድን ነው የሚያኮሳት? ቡናዎችን እና አረ ቡናዎችን <laughs>

እነዚህ ክሮቹ ይታያሉ። አይ አንጠልጥለህ እንደዚህ ነው። እሱም የሚያደርገው እንደዚህ ነው የሚያንጠለጥል ስራን ዝም ብለ ብትሰራ ይሻላል። ምንም አይሻልም። ምን አስበ ነው? ይበርድልሃል። ካልሆነ ተው አርፈ ብትቀመጥ ይሻላል። አይ ወንድም ማለት ሁላችሁንም ገዛችሁ ማለት ነው። አይ ምን ገና እንገዛለን። ሰላም

በነገራችን ላይ በስነ ስርዓት ብናወራ ደስ ይለኛል። በዛ ላይ አንተ የምታውቀው ጉዳይ ነው እኮ። ፕሮግራም አለኝ፣ ይኸውልህ። በሱን እንዴት ሆነ? ጸጉሬን እናታበላሸው። እኔ በጸጉሬ ላይ አልደራደርም። ድጋሚ ትገምለህ ልትሰራ እንዴ? ለተሰራን የተቀመቀው ትሰራለህ፣ ትሄዳለህ። እሺ ቁረጠኝ። ማነህ፣ መቀሱን አምጣልኝ፣ መቀሱን አምጣልኝ ነው እዚህ

አየመጣሁ ነው። ቀስ በል እንደ በሩል ሰብራው ነው። እንደ ቀስ በል እንደ ቀስ በል ቁልፍ እየፈለኩኝ ነው። እንደ እንደ ቀስ በል እንጂ